ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችንም ሰላም ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ሆይ እንግዲህ ዛሬ ደግሞ በህልማችሁ ውስጥ ቁም ሳጥንን ስታገኙ የሚሰጠው ፍቺ ነው ያለው። ለምሳሌ ቁም ሳጥኑ ተዘበራርቆ፣ ቁም ሳጥኑ በትክክል ተረትቦ ማለት ተስተካክሎ ወይም ደግሞ ቁም ሳጥን ስታስተካክሉ ቀይ ልብስ ነጭ ባጠቃላይ ስለ ቁምሳጥን በአጠቃላይ ባዶ ቁምሳጥን፣ የተዘበራረቀ ቁምሳጥን፣ የወደቀ ቁምሳጥን፣ የተሰበረ ቁምሳጥን፣ ሰፋ ያለ ማብራሪያ ቁምሳጥንን ካለማችሁ ፍቺውን እንዳታጡት በማለት ሁሉንም ፍቺ ይዜላችሁ ቀርብ ያለው እናንተ እስከ መጨረሻው ድረስ ተከታትላችሁ ፍቻችሁን ማግኘት ነው ማለት ነው። ላይክ እያደረጋችሁ ጀምሮ ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ያለናችሁ ቤተሰብ ሁኑ። ተከታታይ የህልም ፍቺዎች እንዲደርሳችሁ ማለት ነው። አሁን ወደ ህልሙ እገባለሁ። ማንኛውም ሰው ማንኛውም ህልም አላሚ ቁምሳጥኑ በልብስ የተሞላ መሆኑን በህልም ካየ በልብስ ጥቅጥቅ ብሎ ወይም በልብስ ሙልት ብሎ በህልም የተመለከተ ማንኛውም ህልም አላሚ ፍቺ ምንድነው? ወደ ህይወቱ ሊመጡ የሚችሉ በረከቶችና ስኬቶችን ያሳያል። በሌላ በኩል አንድ ሰው የልብስ ማስቀመጫውን በህልም ውስጥ ባዶ ሆኖ ካየው ይህ በእውነታው ላይ የመሰረታዊነት ስሜትን ወይም ደግሞ ፍላጎቱን ሊገልጽ ይችላል። በጓዳ ውስጥ ያለው የልብስ ቁምሳጥን በጓዳ ውስጥ ያለው ቁምሳጥን በህልም አላኙ ህይወት ውስጥ ያለውን ሁከት እና ትርምስ ወይም የግል ህይወቱን የሚረብሹ ችግሮችን፣ ግጭቶች ምልክት ነው። ከጓዳ ሆኖ ወደ ውስጥ ጓዳ ውስጥ የተቀመጠ ቁምሳጥንን በህልም ማለም የተሸሸገ ማለት ነው። ወይም ደግሞ ወደ ጓዳ ውስጥ የተቀመጠ በተደራጀ ሁኔታ በልብስ የተሞላ ቁምሳጥንን ማየት ተስተካክሎ ከላይ እስከታች ተጣጥፎ በደንብ አድርጎ ተስተካክሎ የተሞላ ቁምሳጥንን በህልም ማየት ህልም አላኑ የሚያጋጥመውን ደህንነትና የደስታ ሁኔታ ያሳያል ማለት ነው። በሌላ በኩል የተሰበረ ልብስ የተሰበረ ቁምሳጥን ማለ የገንዘብ ወይም የስሜታዊ ችግሮችን መጋፈጥን ሊያመላክት ይችላል። የገንዘብ ችግርን ወይም የስሜት በውስጡ የሚሰማውን ስሜት መጋፈጥን እነሱን የመጋፈጥ ችግርን ሊያመላክት ይችላል። ጥቁር ቁምሳጥንን ማየት ለህልማላ ነው፣ ማስጠንቀቂያ ነው። ጥቁር ቁም ሳጥንም ካለማችሁ፣ ምክንያቱም ችግሮች ወይም ደግሞ መጥፎ ነገሮችን ወደ ህይወቱ ሊመጡ እንደሚችል ያመላክት ይችላል። ያው ብዙ ጊዜ ጥቁር ነገር ከችግር ጋር የተያያዘ ስለሆነ ጥቁር ቁም ሳጥኖችን በህልም ከተመለከታችሁ እንግዲህ የችግር ወደ ህይወታችሁ እንደሚመጣ ያመላክታል ማለት ነው። ሌላው ደግሞ ሌላኛው ተርጓሚ ህልም ተርጓሚ ደግሞ ቁምሳጥንን በቁምሳጥን ወይም ደግሞ የልብስ ማስቀመጫ እንዲሁ ሲታለም ብሎ ሌላኛው የፈታው ደግሞ ምንድን ነው የልጅነት ንጹህ በልጅነታችሁ ንጹህ ሆናችሁ በልጅነታችሁ ያሳለፋችሁትን መናፈቅንም ሊሆን ይችላል። ከሸክም ነፃ መሆንን በቃ የድሮውን ወጣት እያላችሁ ልጅ እያላችሁ በቃ ምንም ኃላፊነት ሳይሰማችሁ ደስተኛ ሆናችሁ የምትኖርበትን ጊዜ መናፈቅንም ሊሆን ይችላል ብሎ ሌላኛው ህልም ፈቺ ደግሞ ፈቶታል ማለት ነው። ቁምሳጥንን በህልም እንዱ ሲታየ ወደ ውስጥ ገባ ስንል የተሰበረ ምናምን የሚለውን ደግሞ እናያለን ማለት ነው። አሁን ያላገባች ሴት ትዳር ያላያዘች ሴት ቁምሳጥንን ስታይ የሚሰጠውን ፍች እንመልከት። አንዲት ትዳር ያላያዘች ሴት ልጅ ቁምሳጥን እያደራጀች ወይም ደግሞ እያስተካከለች እንደሆነ በህልም ስታይ ይህ ፍቺ ለወደፊት ብሩህ ተስፋ የምታገኘውን ግቦች እና ምኞቶችን የማሳካት ቅርበቱን ያሳያል ማለት ነው። ተስፋዎቿን ምኞቶቿን፣ ግቦቿን ለማሳካት ቅርብ እየሆነ እየደረሰች እንደሆነ ወደዛ ወደ ግቧ፣ ወደ ምኞቷ አመላካች ነው። ይሄ አወንታዊ ምልክት ነው እንግዲህ። ቁምሳጥን እያስተካከለች ያላገባች ሴት ካየች የሆነ ልደርስበት የፈለገች ቦታ ላይ ልደርስ እንደሆነ የሚናገር ምልክት ነው ማለት ነው። አንድ ሴት ልጅ በህልሟ ውስጥ ተሞት የተሞላ ቁምሳጥንን ማየት ወይም ደግሞ ሙልት ያለ ከላይ እስከታች ጥቅጥቅ ያለ የልብስ ማስቀመጫ ማየት ስሜቷን እየደበቀች ስላለ ለአንድ ለሆነ ሰው ስሜቷን እየደበቀች እንደሆነ ያመላክታል። በውስጧ የሆነ የፍቅር ስሜት ሊሆን ይችላል፣ የሆነ ስሜት ሊሆኖር ይችላል። ያን የታጠቀ የተጨቀጨቀው እንግዲህ ጥቅጥቅ ያለ ቁም ሳጥን ያላገባች ሴት ልጅ ካለመች በውስጧ ብዙ ነገሮችን ደብቃ እንደያዘች ስሜቷል በተለይ ከፍቷት ከሆነ አዝናም ከሆነ ማንኛውም ነገር በውስጧ ችላ እንደያዘች ልክ እንደ ቁምሳጥኑ ቁምሳጥኑ ጥቅጥቅ እንዳለው እሷም ተጠቅጥቃ አምቃ በውስጧ እንደያዘች ይገልጻል ማለት ነው። በሌላ በኩል በህልሟ መጽሐፍ የያዙ ቁምሳጥን ወይም ደግሞ ልብስም መጽሐፍም ብቻ በአጠቃላይ መጽሐፍም የደረደረ ቁምሳጥኖችን ካየች ይህ ምናልባት የሚያጋጥማትን ሀዘኖች እና ችግሮች እየጨመሩ እንደሚሄዱ የሚያሳይ ህልም ነው ማለት ነው። ላላገባች ሴት መጽሐፎች ውስጥ ተደርድረውበት ካየች ማለት ነው ችግሮቹ ሊጨምሩባት እንደሆነ ነው። ባለትዳር ሴት ደግሞ የልብስ የቁም ሳጥኗ በስነስርዓትና በንጹህ አያያዝ ይዛው እንደዚህ ተረትቦ ተስተካክሎ ባለትዳር ሴት ይሄን ከተመለከተች የምትኖረውን የተረጋጋና ደስተኛ የጋብቻ ህይወት ምልክት እንደሆነ ይቆጠራል ማለት ነው። ዱላቧ ማለት ወይ የቁም ሳጥኗ በደንብ ንጹህ ሆኖ ተስተካክሎ ዝብርቅርቅ ሳይል ይሄን ባለትዳር ሴት ከተመለከተች የትዳር ህይወት በደስታ ደስ ብሏት እንደምትኖር የተስተካከል የተስተካከል ህይወት እየኖረች ነው። በሌላ በኩል ቁምሳጥኑ በህልም ውስጥ የተዘበራረቀ ወይም ደግሞ የቆሸሸ ከሆነ ለባለትዳር ይህ በእሷና በባሏ መካከል ያለውን ግንኙነት ሊያበላሹ የሚችሉ ችግሮችና አለመግባባቶች መኖራቸውን የሚያንፀባርቅ ወይም የሚገልጽ ህልም ነው። ቁምሳጥንሽ ባለትዳር ሆነሽ ከተደበላለቀ ዝብርቅ ካለ ተቆሸሸ እንግዲህ አንቺና ባልሽ ልትጣሉ አንዳንድ መሰናክል ችግሮች ሊኖሩ ወይም ሊያጣላችሁ የሚችሉ አንዳንድ ችግሮች መምጣታቸውን ያመላክታል ማለት ነው። በህይወታችሁ ጭንቀትና አለመረጋጋትም እንዳለ ያሳያል ማለት ነው። በሌላ በኩል አንዲት ባለትዳር ሴት በልብስ መደርደሪያ ውስጥ የልጆች መጫወቻ እንደዚህ ሕፃናቶች የሚጫወቱበት የልብስ መጫወቻ የልብስ ጫማ እንደዚህ ነገሮችን ከቁም ሳጥን ውስጥ ካየች ይሄ ፍቺ በቅርቡ ጊዜ ውስጥ እናት ለመሆን ያላትን ፍላጎትና ተስፋ ሊያመላክት ይችላል። እሺ። ሌላ በሌላ በኩል አንዲት ባለትዳር ሴት ማለት ያገባች ሴት የተደራጀ የልብስ፣ የተደራጀ ቁም ሳጥን ወይም ደግሞ የተስተካከለ ቁምሳጥን በህልሟ ማየት በህይወቷ ውስጥ የምታሳልፈውን የደስታና የመልካም ጊዜ ምልክት ነው፣ እንደቀድሞ ማለት ነው። አሁን ደግሞ ምናየው የእንጨት ቁምሳጥን ሳጥን የሚሰጠውን ፍቺ ይመልከት በእንጨት የተሰራ ቁምሳጥን። እስካሁን ኖርማል ቁምሳጥን ነው። አሁን ግን በህልማችሁ በእንጨት የተሰራ መሆኑ ካለማችሁ፣ እኔ እንደ ህልም ተርጓሚዎች ወይም እንደ ህልም ምሁራኖች በህልም ውስጥ ከእንጨት የተሰራ ቁምሳጥን ካለማችሁ በህልም አላሚ ስብእና ውስጥ ጠንካራ ምልክት ተደርጎ ይቆጠራል። ይህ ህልም አንድ ሰው እንቅፋቶችን ለማሸነፍ እና ሊያጋጥሙት የሚችሉትን ችግሮች ለማሸነፍ ያለውን ችሎታ ያሳያል። የእንጨት ቁምሳጥን ማንኛቸውም በህልማችሁ ካለማችሁ የሚያጋጥማችሁ ነገር በሙላ ማሸነፍ እንደምትችሉ ችሎታችን ችሎታ እንዳላችሁ ይገልጻል ማለት ነው። እንዲሁም ሙሉ በሙሉ ንጹህ የሆነና የተስተካከለ የቁምሳጥን ማየቱ ይሄ ህልማላሚ በሌሎች ዘንድ የተወደደ መሆኑን በበጎ ባህሪው እና በአዎንታዊ ባህሪያቱ በሌሎች ዘንድ እንደሚመሰገን መልካም ባህሪ እንዳለው ጥሩ ሰው እንደሆነ የሚያመላክት ህልም ነው። እንግዲህ የእንጨት ቁምሳጥኑ ንጹሕና እንዲሁም የአማረ ቁምሳጥን ህልማላሚው ካለምን ሌሎች ሰዎች በባህሪው እንደሚያደንቁት ያመላክታል ማለት ነው። አንድ ወንድ እስኪ ደግሞ ቁምሳጥን ሲያይ የሚሰጠው ፍቺ እንመልከት። አንድ ወንድ የእንጨት ካቢኔ እየገዛ ምናልባት የመጭ ባህል ሊሆን ይችላል ብቻ የእንጨት ቁምሳጥን ወይም የእንጨት ካቢኔን እየገዛ እንደሆነ በህልም ካየ ለወንድ ይህ የሚያመላክተው የራሱን ፕሮጀክት ለማቋቋም እንደሚችል ወይም የራሱን ስራ፣ ስራ ማለት ተቀጥሮ ሳይሆን የፕሮጀክት ማለት ወይም ደግሞ የግል ስራ ማለት ነው። የንግድ ሊሆን ይችላል። የራሳችሁ ተቀጥሮ መስራት ሌላ ጉዳይ ነው። ግን አሁን የእንጨት ቁምሳጥን ሲገዛ ካየ የራሱን ስራ ወይም የራሱን ፕሮጀክት ሊሰራ እንደሚችል ወይም ሊያደራጅ እንደሚችል ያመላክታል። ምናልባትም ይህንን ሕልም፣ አንድ ወንድ ማለት ነው የሆነ ስራ ከፍቼ ለስራ የሆነ ነገር ያጓጣኛል እየተወዛገበ በህልሙ የእንጨት ቁምሳጥን ገዝቶ ከተመለከተ ይህን ስራ ቢሰራ ትርፋማ እንደሚያገኝ ወይም ትርፍ እንደሚያገኝ ይህ ህልም ይነግረዋል ማለት ነው። ሌላ የተስተካከለ ቁምሳጥን በህልም ውስጥ ማየት ለወንድ ማለት ነው፣ መጪው ቀናት ለህልም አላሚው የተትረፈረፈ መልካምና ቀላል መተዳደሪያ ወይም መልካም ነገሮች እንደሚያመጡለት የሚገልጽ ተስፋ ሰጪ ምልክት ነው ወይም ተስፋ ሰጪ ህልም ነው ማለት ነው። በሌላ በኩል ህልም አላሚው ይህንኑ ቁምሳጥን ሲጠግን ካየ ቁምሳጥን በህልሙ እንግዲህ ሲጠግን ካየ ይህ የሚገልጸው በጽድቅና በሃይማኖት አስተምህሮ የጸና በህይወቱ በእውነት ጎዳና የሚሄድ ሰው መሆኑን ያመላክታል። ቁምሳጥን ሲጠግን ካየ ለሃይማኖት እንግዲህ ጠንቃቃ፣ ትክክለኛ ሰው እንደሆነ ይገልጻል ማለት ነው። ቁምሳጥ የቁምሳጥንም ግን በህልሙ ሲሸጥ በህልሙ ከተመለከተ ህልም አላሚ ለወደፊቱ ተከታታይ ፈተናዎች ወይም ጥሩ ያልሆኑ ለውጦች ሊያጋጥሙት እንደሚችል ይገልጻል። ቁምሳጥንን በህልሙ ሲሸጥ አንድ ወንድ ካለመ ለፈተና እንደሚጋለጥ ወይም ደግሞ በቃ ዛሬም የሆነ ችግር እንደገና ሌላም ችግር የተደራረበ ደስ የማይሉ ጊዜያቶችን ያሳልፋል ማለት ነው። አንድ ሰው አንድ ወንድ ወይም አንድ ሰው በህልም ውስጥ የልብስ ማስቀመጫ ሙሉ ለሙሉ ባዶ፣ ቁምሳጡ ሙሉ ለሙሉ ባዶ እንደሆነ በህልሙ ካየ ይሄ ፍቺ በዙሪያው ካሉ ሰዎች ፍቅርና ስሜታዊ ድጋፍ እንደሚፈልግ እንግዲህ ቁምሳጥኑ አንድ ወንድ በህልሙ ቁምሳጥን ሳጥን ሲያይ ባዶ ከሆነ በሰዎች እንዲንከባከቡት ፍቅር እንዲሰጡት፣ ጓደኞቹ ትኩረት እንዲሰጡት እንደሚፈልግ ያመላክታል። ምክንያቱም ብቸኝነት እየተጎዳ ወይም ባዶነት እየተሰማው እንደሆነ ያመላክታል ማለት ነው። ቁምሳጥኑ በህልም ሲጨናነቅና ልብሶቹ እንደዚህ ተንጠባጥሮ ሲወድቁ ካለመ በህልሙ ቁም ሳጥኑ ጠጠቀ ብሎ ከላይ እስከታች እንደዛ ላይ ደግሞ እንዲትትርፍፍ ብለው መሬት ላይ ወድቀው አንዳንድ ጠብጠብ ብለው በህልሙ እንደዚህ ካለመ ደግሞ ይህ በቤተሰብ ውስጥ በዛ ባለመበት ጊዜ ወቅት አለመግባባት መኖሩን ያንጸባርቃል ማለት ነው። ቁም ሳጥኑ ሲፈርስ ወይም ሲወድቅ እንዲ ግልብጥ ብሎ ውድምድም በቃ ስብር እንደዚህ ሲሰበር ሳይሆን አንዳንድ ላይ ክፍትፍትፍት ብሎ ውድቅድቅ ሲል ቁም ሳጥኑንም በህልም ሲወድቅና ስብርብርብርብር በቃ ሲወድም ካየ ይሄ ህልም አላሚው ከመለኮታዊ ማንነት ጋር የበለጠ አቀራረብ አቀራረብና መግባባት መፈለጉ ሊያመላክት ይችላል። ይሄ ምንድን ነው መሰላችሁ? ቁም ሳጥን እኔ እንዴት እንደዚህ እንደተፈታ አላውቅም። ቁምሳጥኑ ሲወድቅና ሲወድም ካየ ከመለኮታዊ ማንነቱ ጋር እንግዲህ፣ ከውስጡ ከውስጡ ስሜት ጋር የበለጠ መቀራረብ አለ አይደለ? እራሱን ማዳመጥ ማዳመጥ እንደሚፈልግ የሆነ ቦታ ላይ ቆጭ ብሎ ጸጥ ብሎ ወደ ራሱን መስማት እንደሚፈልግ፣ ራሱ ማዳመጥ ለራሱ ጊዜ መስጠት እንደሚፈልግ ያመላክታል ማለት ነው። በህልም ውስጥ የመደርደሪያው መሰባበርና መውደቅ ህልም አላሚው በአሁኑ ጊዜ መረጋጋትና የስነ ልቦና መረጋጋት እንዲሰማው እንደሚፈልግ ያመላክታል። እንግዲህ ቁምሳጥኑ ሲወድቅ ካለ ይሄ ህልም አላሚ እየተጨናነቀ ነው ማለት ነው። የሆኑ ነገሮች ተደራራቢ እያሳለፈ ስለሆነ አሁን የሚፈልገው መረጋጋት፣ ሰላም፣ የተረጋጋ ነገር እንደሚፈልግ የሚገልጽ ህልም ነው ማለት ነው። አንድ ሰው በቤት ውስጥ ቁምሳጡ ነው እንግዲህ የቤት ውስጥ ያለው ቁምሳጥን ተሰርቆ የሌባው ማንነት እዚህ ጋር ልብ በል ቁምሳጥናችሁ ተሰርቆ የሌባው ማንነት ሳይታወቅ ካለመ በህልም ቁምሳጡን ተሰርቋል የሌባው ማንነቱን ካላወቀ ይህ የሚያመላክተው አምላክ ከፈቀደ ይላል እንግዲህ አምላክ ፈቅዶ ሞቱ መቃረቡን ያመላክታል ማለት ነው እንግዲህ ያው ሞት ያለ ነው በህይወታችን በሌላ በኩል ግን ሌባው በህልም ውስጥ ከታወቀ ቁምሳጥናችን የሰረቀውን ሌባ ወይም ቁምሳጥናችን ሰርቆ ሌባውን የምታውቁ ሰው ከሆነ የሰረቃችሁ፣ ይሄ ህልም ፍቺ ምንድን ነው? ከባድ የጤና ቀውስ ውስጥ እንደምትገኙ ያመላክታል፣ ወይም ሊገጥማችሁ እንደሚችል ያመላክታል። ሌላው ከቤተሰብ ቁምሳጥን ውስጥ እንግዲህ ከቤተ የእናንተ የቤተሰቦቻችሁ ቁምሳጥን ውስጥ ልብሶችን መስረቅ እናንተ ስትሰርቁ በውርስ ምክንያት በዘመዶች መካከል አለመግባባቶች እንደሚፈጠሩ ያመላክታል። እናንተ ከእናት ህልም አላሚው ከእናት ከአባቱ ወይም ከቤተሰቡ ሂዶ ቁምሳጥኑ ከፍቶ ልብስ ሲሰርቅ ካየ በውርስ ምክንያት ከቤተሰብ አባል ጋር ሊጋጭ እንደሚችል ያመላክታል። አንዲት ሚስት ትዳር የያዘች ወይም ባለትዳር ሴት ወይም አንዲት ሚስት በህልሟ ባሏ ሲሰርቃት ካየች ባሏ ልብስ ሲሰርቅ ካየች ወይም ከቁምሳጥን ልብስ ሲሰርቅ ካየች ይህ በመካከላቸው አለመግባባት መፈጠሩን ያመላክታል። ወይም ደግሞ እሷ የባሏን ልብስ ስትሰርቅ ከቁምሳጥን ካየች ካየችም ሊሆን ይችላል። ሌላው የትዳር የፈታች ሴት አሁንም ከቁምሳጥን ልብስ ሲሰርቅ ወይም ልብስ ስትሰርቅ ካየች ተመሳሳይ ማለት ነው። ከእሷ ቁም ሳጥን ለምሳሌ የተፈታች ሴት ናት ቁም ሳጥን አላት። ከቁም ሳጥኗ ባሏ ልብሷን ሲሰርቅ የፈታች ባሏ መጥቶ ልብሷን ሲሰርቅ በህልም ካየች ፍቹ ምንድን ነው? የቀድሞ ባሏ ኢፊታዊነት እና በመብቷ ላይ ያለውን ጥቃት ይገልጻል። የቀድሞ ባሏ ጥሩ አያያዝ እንዳልያዛት መጥፎ ሰው እንደሆነና ብዙ መብቶቿን ለምሳሌ መካፈል ያለባትን ነገር በሙላ እንዳላካፈላት መብቷን እንደነጠቃት ይገልጻል። መቶ ባሏ በህልሟ ቁምሳጥኗ ላይ ሲሰርቅ ካየች፣ ወይ ልብስ የሆነ ነገር ሲሰርቅ ካየች ትክክለኛ ሰው እንዳልሆነ ነው። ሌላው አንድ ታዋቂ ሰው ደህንነቱ አንድ ታዋቂ ሰው መጥቶ ቁምሳጥናቱን ሲሰርቅ ማለ ስለዚያ ሰው ማስጠንቀቂያ የምታውቁት ሰው ማለት ነው። ታዋቂ ስም ለምሳሌ የምታውቁት ሰው መጥቶ ቁም ሳጥናችሁ ውስጥ ገብቶ ወይ ልብስ ሲሰርቅ ወይም ከቁም ሳጥን ውስጥ የሆነ ነገር ሲሰርቅ ማለም ይሄ ማስጠንቀቂያ ነው። ምክንያቱም የእሱ የህልም አላሚውን ሚስጥር ለማወቅ ወይም ንብረቱን ለመያዝ ፍላጎት አለው ማለት ነው። እዚህ ጋር ትንሽ ለማብራራት በህልማችሁ ቁም ሳጥናችሁን የምታውቁት በአንድኛው ማንኛውም ሰው የምታውቁት ሰው መጥቶ ተሸ ሊሰርቅ እየበረበረ እንደሆነ በህልም ካያችሁ ይሄ ሰው ስለ እናንተ ለማወቅ በጣም እንደሚጥር እናም ደግሞ እናንተ ያላችሁን ንብረት ለራሱ ለማድረግ እንደሚያስብ ወይም ፍላጎት እንዳለው በውስጡ ይሄ ህልም እየነገራችሁ ነው ማለት ነው። እሺ በህልማችሁ በነፍሳት በአይጥ ወይም በእባቦች የተሞላ ቁምሳጥን እንዳለ ካያችሁ ይህ የሚያመላክተው እርስዎን ለማታለል አላሚውን ለማታለል የሚሞክሩ ሰዎችን እንደሚያሸንፉና እነሱን ማታለል ወደ እነሱ ያታለሉት ነገር እናንተን ላታለል የነበረው ወደ ራሳቸው እንደሚመለስ ያመላክታል ማለት ነው። ከቁምሳጥን እባብ፣ አይጥ ምናምን ካያችሁ እናንተን ለማታለል ብለው ስራ ብለው ይመጣሉ አላሉ፣ ግን የሚገርማቸው ራሳቸው ተታለቁ ይችላሉ። የሚያታለሉት ነገር ራሳቸውን ይጎዳቸዋል ማለት ነው። ቁምሳጥኑ ሲፈርስ እና ሲሰበር ካለሙ ማንኛውም ልማላል እንደዚህ ካለማችሁ ይህ የሚያሳየው ልጆቻችሁ በአካዳሚክ ውጤታቸው ላይ ምናልባት ልጆች ካላችሁ በትምህርት ውጤታቸው ላይ የሚያሳየውን ችግሮች ወይም ደግሞ የትምህርት ውድቀት እያጋጠማቸው እንደሆነ ያመላክታል ማለት ነው። እንግዲህ ቁምሳጥን ሲሰበር ቁምሳጥን እንትን ሲል ማለት ጋር ሴት ነች። ለምሳሌ ልጆች የተፈታችን ልጆች ካለች ያው ያላገባች ብቻ ነው፣ ባል ስለሌላት ልጅ የማይኖራት ከዛ በተረፈ ልጅ ያለው ሰው ይህንን ህልም ቁምሳጥን ሲሰበር፣ ቁምሳጥን ሲወድቅ ካየ ልጃችሁ በትምህርቱ ዝቅተኛ ውጤት እያመጣ ወይም ውጤት እያሽቆለቆለ እንደሆነ ነው። ወይም ችግር እያጋጠማችሁ እንደሆነ ነው። ግን እሳ እንክብካቤ ካደረጋችሁላቸውና እነዚህ መሰናክሎች እንዲያሸንፉ ከረዳቸዋቸው ይሄ ሁኔታ ሊሻሻል ይችላል ማለት ነው። በህልማችሁ የናይታችሁ ልጃችሁን ማታስጠሉ ከሆነ የምታስጠሉ ወይም የምታግዟቸው ከሆነ ይሄ ነገር ሊሻሻል ሊስተካከል ይችላል ይላቸኋል ህልሙ ማለት ነው። ሌላው ቁምሳጥንን በህልም ሲወድቅ ማየት በችግርና በስነ ልቦና እና በቁሳቁስ ግፊቶች ምክንያት እንግዲህ የሆነ ነገር ለመግዛት አለመቻል የሆነ ነገር ለማግኘት አለመቻል፣ በእነዚያ ምክንያት የሞራል ለውጥ ከአዎንታዊ ወደ አሉታዊ፣ ጥሩ አመለካከት ከነበራችሁ ያን ነገር ትታችሁ ወደ መጥፎ አመለካከት እንደምትቀየሩ እንዲሁም ደግሞ ጽናትና ትግስት የሚጠይቁ ችግሮችን እንድትጋፈጡ ያደርጋችኋል ማለት ነው። ቁምሳጥን በህልም ሲወልቅ ካለማችሁ ብዙ በቃ ፈታኝ ነገሮች፣ በአጠቃላይ ፈታኝ ነገሮች እንድትጋፈጧቸው የሚያስፈልጉ ነገሮች ወደ ህይወታችሁ ይመጣሉ፣ የሚያስጨንቋችሁ ለማለት ነው በአጠቃላይ እሺ ሌላው አንዲት ነጠላ ያላገባ ሴት ልጅ ልብሶቿ የተበታተኑ በቁምሳጥን ውስጥ በትንትንትንትን ያሉ በቁምሳጥን ውስጥ ልብሷ የተበታተነ መሆናቸውን በህልሟ ስትመለከት ይህ የሚያጋጥማትን የፍርሃትና የጭንቀት ስሜት ያሳያል። በህልም ውስጥ ያለው ትርምስምስ ያለ ልብስ በእውነታው ላይ የሚያጋጥማትን አለመረጋጋትና ችግሮች ያንጸባርቃል ማለት ነው። እንግዲህ ቁምሳጥኗን ክፍት ስታደርገው ልብሱ ዝብርቅርቅ ብሎ ከሆነ በህልማ ያለመችው በእውነታው ፍርሃት እንደሚሰማት ወይም ደግሞ አንዳንድ አለመረጋጋት በጭንቀት እንደሚፈጠርስ ሰው እንዲሆንስ እያለች እንደምትራሷን እንዳላረጋጋት ይገልጻል ማለት ነው። በአንፃሩ ደግሞ በህልሟ ልብሶች እያስተካከለች እያደራጀች በደምብ አድርጋ እያሳመረች እንደሆነ ስትመለከት ይህ ማለት ህይወቷን እንደገና መቆጣጠር ነገሮችን ወደ ቀድሞ ሁኔታቸው እንደምታስተካክል እንደምትመልስና አዲስ ምዕራፍ እንደምጀምር አዲስ ህይወት እንደምጀምር ያመላክታል። የተዘበራረቀውን እንደ ድብልቅልቅ ያለ ቁምሳጥን በህልማ ክፍታ አድርጋ ስታይ ወይ ተዘበራርቋል ብላ እንደገና ስጥቁጭ ብዬ ላስተካክል ብላ እንደዚህ ካለማችሁ ማለት ነው የመጀመሪያ የነበረውን ችግሮቻችሁን በሙሉ ቀስ በቀስ አስተካከላችሁ አዲስ ምዕራፍ እንድትጀምሩ እንደምትፈልጉ ያመላከታል። አሁን ደግሞ ስ አሮጌ ቁምሳጥን እንመልከት። አንድ ወንድ ራሱን በአሮጌ ቁምሳጥን ፊት ለፊት ቁሞ ሲያገኝ ወይም አሮጌ አጠገቡ አሮጌ ቁምሳጥን ሊያጠገቡ ቁሞ ሲያገኝ ፍቺ በህይወት ውስጥ ያለውን የባዶነትና የአለመረጋጋት ስሜት ሊያንጸባርቅ ይችላል። ከአሮጌ ቁምሳጥን አጠገብ አንድ ወንድ ቆሞ ከተመለከተ በህልም ውስጥ ያለው ይህ አሮጌ ቁምሳጥን ማለት ነው ሊያልፋቸው የሚችሉ አሉታዊ ልምዶችን ያሳያል። አሉታዊ ልምዶች ማለት ጥሩ ያልሆኑ ስሜቶች፣ ጥሩ ያልሆኑ ነገሮች፣ እነሱን ሊያሳልፋቸው ወይም ሊቋቋማቸው ግድ የሆነበት ይሄ ነገር እንዳለ በህይወቱ ያመላክታል ማለት ነው። በህልም ውስጥ ያለው ለምሳሌ ማለት ነው የአሮጌ ቁም ሳጥን አጠገብ ቆሞ አንድ ወንድ ወይም ማንኛውም ሰው ለምሳሌ ቁሙ ካለመ፣ በቃ ግዴታ ፈተናዎች፣ ችግሮች ወደ ህይወታችሁ ይመጣል። ያ ደግሞ ግድ ነው። ልታሳልፉት በትዕግስት ጠንክራችሁ ልታሳልፉት ግድ የሚላችሁ ችግሮች ሊከሰቱ ይችላሉ ማለት ነው። አንድ ሰው በእውነታው ላይ በእውነታው በህልም ሳይሆን በእውነታው በጭንቀት በሀሳብ እየተሰቃየ ከሆነና አሮጌ እና ባዶ ቁምሳጥን በህልም ውስጥ ካየ ይህ ፍቺ ማለት ምንድን ነው? መጪ ጥሩ ጊዜ ጥሩ ዜናን እንደሚያገኝ ወይም ደግሞ የተጨነቀበትን ያሰበበት ችግሮች በሙላ እንደሚጠፋ ነው። በእውነታው እየተጨነቀ ሀሳብ ላይ ሆኖ ከሆነ በህልሙ ባዶና አሮጌ ቁምሳጥን ካየ፣ እነዚህ ነገሮች ከህይወቱ እንደሚወገዱ፣ ጭንቀቶቹ ከህይወቱ እንደሚወጡ ያመላክታል ማለት ነው። ሌላ በህልም ውስጥ አንድ ሰው ማንኛውም ሰው ልብሶችን እያዘጋጀ ወይም እያስተካከለ ካየ ጥንካሬውንና በችግር ውስጥ ጠንካራ ሆኖ ችግር ሲያጋጥመው በጥንካሬ እንደሚያልፍ ያሳያል። ልብስ ሲያስተካከል፣ ሲረትብ፣ ሲያጣጠፈ፣ ሲያስቀምጥ፣ ለምሳሌ የሚያዘጋጃቸው ልብሶች ነጭ ከሆኑ ይህ የነፍስን ንጽህና፣ ሃይማኖተኛነትን የነፍስን ንጽህና፣ ነጭ ልብስ እያዘጋጀ ወደ ቁም ሳጥን እንዲጠጥ ማለት በቁም ሳጥን ውስጥ ነጭ ልብስ እያዘጋጅ ማንኛ በህልም የነፍሱ ንጽህና ያመላክታል። ሌላው ደግሞ የነፍሱን ንጽህና ወይም ደግሞ ሰውየው መልካም ተግባራት እንዳለውና ቁርጠኝነቱን ያሳያል። ሰማያዊ ልብሶችን ደግሞ በህልም ውስጥ ማደራጀት ወይም ማስተካከል እነሱን ማከማቸት ወይም ደግሞ እንዲስረት ማየት የጭንቀትን መጥፋት፣ የሀዘንን መበታተል ያበስራል። ሀዘን የተባለ ከህይወት ይወጣል፣ ጭንቀት ከህይወቱ ይወጣል። ሰማያዊ ከሆነ በቁምሳጥን ውስጥ የሚያስተካክለው። ቢጫ ልብሶችን ደግሞ ሲያስተካክል እያጣጣፈ ሲያስገባ ወይም ባላጋ እንደዚህ ሲያስገባ እያደራጀ ከሆነ ከጎጂ ሁኔታ ወይም ከችግር የመዳንን መልካም ዜና ይይዛል ማለት ነው። ቢጫ ልብስ ማስተካከል ምልክት። ቀይ ልብሶችን ደግሞ በህልም ውስጥ ማዘጋጀት ገንዘብ ማግኘትና አስቸጋሪ ጊዜያትን ማሳለፍን ያመላክታል ማለት ነው። አሁን የመጨረሻው ደግሞ ምንድን ነው? የጫማ ቁምሳጥን በህልም መስጠት። እሱም ደግሞ እና እንጨርሳለን። አንዲት ያላገባ ሴት ልጅ የጫማ ማከማቻ ወይም የጫማ መደርደሪያ ቦታ እያዘጋጀች እንደሆነ ስታይ፣ አቧራ አለው፣ ቆሻሻ አለው፣ ያንን ያንን ግን እያረተበች እያስተካከለች እንደሆነ በህልም ስታይ፣ ይሄ ፍቺ የሆነው ምንድን ነው? መሰናክሎች እና ችግሮች መኖራቸውን ያሳያል። ለምን? በአቧራ የተሞላ በእንትን የተሞላ ቁምሳጥን፣ የጫማ ቁምሳጥን እሱን ከተመለከተች በህይወቷ ችግሮች እንዳሉ ያመላክታል። ምናልባት ይሄም ከፍተኛ ተጽዕኖ ሊያሳድርባት ይችላል ማለት ነው። ለምን መሰላቸው? እዚህ ጋር ቆሻሻ ቆሻሻ ስላለ ነው የጫማ ቁም ሳጥን ቆሻሻ ስላለ ነው። ንጹህ ቢሆን ይሄ አይደለም። ቶች ቆሻሻ ስላለ፣ ቆሻሻ ደግሞ ችግሮች ነው ብሎ የሚያመላክተው ባለ ትዳር ሴት እራሷን የአዲስ የጫሚን የጫማ ካቢኔ ወይም የጫማ ቁም ሳጥን እንዳገኘች ካየች እና ሙሉ ለሙሉ ባዶ መሆኑን ከተመለከተች በህልሟ የጫማ ቁምሳጥን አግኝታለች ግን ባዶ ከሆነ ይህ በማንኛውም ስራ ላይ አዳዲስ ስራዎችን እንደምትጀምር ወይም አዳዲስ ስራዎችን ለመጀመር እየተለማመደች እየፈለገች እንደሆነ ያመላክታል ማለት ነው። ነፍሰ ጡር ሴት በህልም የተመሰቃቀልና የቆሸሸ የጫማ ቁምሳጥን እያጸዳች እንደሆነ ካየች፣ ነፍሰ ጡር ሴት ይህ ማለት በህይወት ደረጃ ላይ አንዳንድ ችግሮች ያጋጥሟታል ማለት ነው። ይህም በሷና በጠንነቷ ላይ ተጽዕኖ በጤኗ ላይ ተጽዕኖ ሊያሳድር ይችላል እንግዲህ ቆሻሻ ስለሆነ ያን ቆሻሻ ጫማዎችን ቁምሳጥንን እያስተካከለች ግን ቆሻሻ ካለው ምናልባት ወንቦ ስለሆነች በጤና ላይ አንዳንድ ችግር ነገር የጤና ችግር ሊያጋጠማት እንደሆነ ይገልጻል ማለት ነው። ውድ ተመልካቾች እንግዲህ በቁም ሳጥን ዙሪያ ረጋ ብላችሁ ቀስ ብላችሁ በደንብ ካዳመጣችሁ፣ ቁም ሳጥን ላይ የተፈቱ ፊልሞችን ይሄን የመሰለ ይዤላችሁ ቀርባለሁ። በነገራችን ላይ ኮመንት ላይ ዝም ብላችሁ ከምትጽፉ መጀመሪያ ቪዲዮ አለ የሚለውን ፈትሹ። ከቪዲዮ ስታጡ ኮመንት ላይ አስቀምጡ። አብዛኛው ኮመንት ላይ የሚጽፉት ቪዲዮ ተሰርቶ ቁጭ ብሎላቸዋል። እኔ ከምፈጠው ይልቅ እነሱ በማብራራት ልክ አሁን እንዳነበብኩት በዝርዝር ስላስቀመጡት መጀመሪያ ቪዲዮን አይታችሁ ስታጡ ወደ ኮሜንት ኑ ማለት ነው። ስለተከታተላችን ከልብ አመሰግናለሁ።